የአውሮፓ የመጨረሻ ሚስጥር፣ የምሽጎች ምድርና የባልካን እንቁ በመባል የምትታወቀው ሀገር አልባኒያ። ሰላም ውድ የአፍሪክለብ ቤተሰቦች፣ በዛሬው የአፍሪዶክስ ዝግጅታችን ደቡብ አውሮፓ የምትገኘውን ሀገር አልባኒያን የምንዳስስ ይሆናል። ፕሮግራሙን ላይክ ኮሜንትና ሼር እያደረጋችሁ ዝግጅታችን እንድትከታተሉ እንጋብዛለን። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ፍሬም ታጠቅ ነኝ። መልካም ቆይታ። አልባኒያ በደቡብ ምስራቅ አውሮፓ በባልካን ባህረ ገብ መሬት ላይ የምትገኝ ትንሽ ሀገር፣ ነገር ግን በባህል የበለጸገች ሀገር ናት። በሰሜን ምዕራብ በሞንቴግሮ በሰሜን ምስራቅ በኮሶቮ በሰሜን ሜቄዶንያና በደቡብ ከግሪክ ጋር የምትዋሰነው አልባኒያ ከአድሪያቲክና በአዮኒያ የባህር ዳርቻዎች ተባርካለች። ምንም እንኳን መጠነኛ ስፋት ቢኖራትም አልባኒያ አስደናቂ የተፈጥሮ ውበት ጥልቅ ታሪካዊ መስህቦችና ልዩ የባህል ጥምረትን ይዛለች። ከአልባኒያ ታላላቅ ንብረቶች አንዱ የተፈጥሮ ውበቷ ነው። በሰሜን በኩል እንደ አልባኒያ ተራሮች፣ እንደ ኦህሪድ ሐይቅና ሽኮድራ ሐይቅ ያሉ ጸጥ ያሉ ሐይቆችና በሪቪዮሪያ ያሉ ንጹሕ የባህር ዳርቻዎች ሲኖሯት የሀገሪቱ የተለያዩ መልክዓ ምድሮች ለእግር ጉዞ፣ ለባህር ዳርቻ ረፍትና ለተለያዩ ግብኝቶች ምቹ ያደርገዋል። በዩኔስኮ የዓለም ቅርስነት የተመዘገቡና በውስጣቸውም በጥሩ ሁኔታ በተጠበቁ የኦቶማን ዘመን አርክቴክቸሮች የሚታይባቸው እንደ ቤራትና ጭሮካስተር ያሉ ከተሞችም አሏት። በ2024 በተደረገው የህዝብ ቆጠራ አልባንያ ወደ 2.7 ሚሊዮን የሚጠጋ ነዋሪ አላት። ከዚህ ውስጥም 90 በመቶ የሚሆነው የራሷ የሀገሪቱ ዜግነት ያለው ህዝብ ቢሆንም ቀሪው ደግሞ በግሪካውያን መቄዶንያውያን፣ ሮማውያንና በአርመናውያን የተውጣጣ የህዝብ ስብጥር አላት። የሀገሪቱ የሥራ ቋንቋም አልባንያ ነው። በውስጧ የሚገኘው የሃይማኖት ልዩነቶችም በዋናነት ሙስሊሞች፣ ኦርቶዶክስ ክርስቲያኖችና ካቶሊኮችን ይይዛል። እንግዳ ተቀባይነት አልባኒያ ከምትታወቅባቸው ዋና ዋና ባህሎች መካከል ይመደባል። በአልባኒያ ዘንድ እንግዶች የእግዚአብሔር ስጦታ ተደርገው ስለሚቆጠሩ ለእንግዶች በሚያሳዩት ፍቅርና ልግስና ይታወቃሉ። የአልባንያ ታሪክ በሺ የሚቆጠሩ ዓመታትን ያስቆጠረ ነው። በስፍራው መጀመሪያ እንደሰፈሩ የሚነገርላቸው ኢሊሪያውያን የተባሉ ጎሳዎች ነበሩ። ኢሊሪያውያን በምዕራባዊ ባልካን ውስጥ ይኖሩ የነበሩ ጥንታዊ ጎሳዎች ናቸው። የዘመናዊ አልባናውያን ቅድመ አያቶች ተደርገውም ይወሰዳሉ። በኋላ ግን በተለያዩ ጊዜያት አካባቢዋ በሮማውያን በባይዛንታውያን እና በኦቶማን ተገዝቷል። እነዚህ የተለያዩ ተጽዕኖዎችም የዘመናዊቷ አልባንያ አርኪቴክቸር፣ ቋንቋና ወጎችን ቀርጸዋል። አልባንያ ከኦቶማን ኢምፓየር ነፃነቷን ያገኘችው በ1912 ቢሆንም አሁን ያለችበትን ዘመናዊነቷን የቀረጸው ግን በሃያኛው ክፍለ ዘመን በአካባቢዋ በተፈጠሩት ፖለቲካዊ ክስተቶች ሲሆን ለአስር ዓመታት ሀገሪቷን የመራው የአንቨርሆክሳ መንግስትም የአገዛዝ ሁኔታም ይካተትበታል። በ1990ዎቹ መጀመሪያ ላይ ከኮሚኒዝም ውድቀት በኋላም አልባኒያ ወደ ዲሞክራሲያዊ ስርዓት በመሸጋገር ከዓለም ጋር በድጋሚ መገናኘት ጀመረች። ከ1990ዎቹ መጀመሪያ ጀምሮም ሀገሪቱ በተለያዩ ዘርፎች ላይ ትልቅ ለውጥ አድርጋለች፣ ተቋሞቿንም እንደገና መገንባት ጀመረች። አልባኒያ በ2009 ኔቶን የተቀላቀለች ሲሆን ለአውሮፓ ህብረት አባልነትም እጩ ነች። ዘመናዊው አልባንያ የአሮጌና አዲስ ድብልቅ ነው። ማለትም የጥንታዊ ፍርስራሾችና የኦቶማን ዘመን ከተሞች ካደጉ ከተሞችና ከዘመናዊ መሠረተ ልማት ጎን ለጎን ይቆማሉ። አልባንያ ባለፉት ጥቂት አስርተ ዓመታት ውስጥ ከፍተኛ የኢኮኖሚ ለውጥ አድርጋለች። የኢኮኖሚ ማሻሻያዎች፣ የውጭ ኢንቨስትመንትና ለዓለም አቀፍ አጋሮች በር መክፈቷ አልባንያ የፋይናንስ ስርዓቷን እንድታዘምንና በኢኮኖሚዋም እንድታድግ ረድቷታል። ዛሬ ላይ ኢኮኖሚዋ በተለያዩ ዘርፎች ላይ የተመሰረተ ነው። ከ35 እስከ 40% በሚሆነው ህዝቧ የሚወደደው ግብርና በጣም አስፈላጊ ከሆኑ ዘርፎቿ መካከል አንዱ ሆኖ ነው። ዋና ምርቶቿም ወይራ፣ ፍራፍሬ አትክልት ስንዴና የወተ ተዋጽዎች ናቸው ከቅርብ ዓመታት ወዲህ ቱሪዝምም የኢኮኖሚዋ እድገት ዋነኛ አንቀሳቃሽ ሆኗል የአልባኒያ ውብ የባህር ዳርቻዎች ታሪካዊ ቦታዎችና አስገራሚ ተፈጥሮዋ በየዓመቱ ብዙ ጎብኚዎችን ይስባል ሀገሪቷ ብዙ ጊዜም በተፈጥሯዊ ስጦታዋ ምክንያት የባልካን አገሮች ስውር እንቁ ትባላለች። አልባኒያ እየዘመነች በመምጣቷም የአገልግሎት ኢንዱስትሪና የኮንስትራክሽን ዘርፍ በተለይም እንደ ቲራና ዶሬስ ባሉ ከተሞች ፈጣን እድገትን አሳይቷል። የአልባኒያ ዋና የንግድ አጋሮች ጣሊያን፣ ጀርመን፣ ግሪክና ቱርክ ናቸው። ሀገሪቷ እንደ ጨርቃጨርቅ ጫማ፣ ድፍድፍ ነዳጅና የግብርና ምርቶችን ወደ እነዚህ ሀገራት ትልካለች። እንዲሁም ከቅርብ ዓመታት ወዲህ በውስጧ የውጭ ኢንቨስትመንት በተለይም በቱሪዝም፣ በባንክ፣ በመሠረተ ልማትና በኢነርጂ ዘርፍ ጨምረዋል። አልባኒያ እንደ ዓለም አቀፍ የገንዘብ ፈንድ አይ ኤም ኤፍ፣ የዓለም ባንክ፣ የአውሮፓ ህብረት ካሉ ዓለም አቀፍ ድርጅቶች የገንዘብ ድጋፍና መመሪያም ታገኛለች። በተጨማሪም በውስጧ ብዙ እድሎች ያሉባት ሲሆን ስትራቴጂካዊ አቀማመጧ፣ የወጣት ህዝብ ብዛት፣ የበለጸገ የተፈጥሮ ሀብትና የቱሪዝም አቅሟ ለወደፊት እድገቷ ጠንካራ መሰረት እየሆኗት ይገኛሉ። የአልባኒያ የስራ ገበያ ብዙ አይነት ሲሆን የስራ እድሎች በዋናነት በግብርና፣ በግንባታ፣ በቱሪዝምና በአገልግሎት ዘርፎች ላይ ያተኮሩ ናቸው ይገኛል። በአልባኒያ የጉዞ መዳረሻነትና ተወዳጅነት እየጨመር በመምጣቱ ቱሪዝምና መስተንግዶ በፍጥነት እያደጉ ካሉ ዘርፎች መካከል አንዱ ነው። በሆቴሎች ሬስቶራንቶችና የጉብኝት አገልግሎቶች በተለይም በባህር ዳርቻዎችና ታሪካዊ ከተሞቿ ውስጥ ያሉ የተለያዩ የስራ ዕድሎችን እየሰጡ ይገኛሉ። ብዙ የስራ ዕድሎችን የሚያቀርበው ዘርፍ ደግሞ የግንባታው ዘርፍ ነው። በተለይ እንደ ቲራና ዱሬስ ባሉ ከተሞች ከግንባታ ጋር የተገናኙ የጉልበት ሥራዎች ይገኙበታል። የአገልግሎቱ ዘርፍም የሸማቾች ባህል እያደገ በመምጣቱ ሱፐርማርኬቶች፣ ሱቆችና የአገልግሎት ኢንዱስትሪዎች ብዙ ስራዎችን እየሰጡ ነው። ቴክኖሎጂና የስራ ፈጣሪነት እንደ ቲራና ባሉ ከተሞች ውስጥ እየተስፋፉም ይገኛሉ። የስታርታፕ ማዕከሎች የቡት ካምፖችና የኢኖቬሽን ማዕከላት ወጣቶች ዲጂታል ክህሎት እንዲያገኙና የራሳቸውን ንግድ እንዲፈጥሩ እየረዳቸው ነው። በተጨማሪም ዓለም አቀፍ ፕሮግራሞች በአውሮፓ ህብረት የሚደገፉ ፕሮጀክቶች፣ ስኮላርሽፖችና የሙያ ሥልጠና ወጣቶች የገበያ ፍላጎቶችን የሚያሟሉ ክህሎቶችን እንዲያሟሉ እየረዱ ነው። የእንግሊዝኛ ቋንቋ ብቃትና ዲጂታል እውቀት ዛሬ ባለው የአልባኒያ የሥራ ገበያ ውስጥ ጠንካራ ጠቀሜታዎች አሏቸው። ክቡራት የአፍሪዶክ ፕሮግራም ተከታዮቻችን በአውሮፓዊቷ ሀገር አልባኒያ ላይ ያተኮረው የአፍሪዶክ ዝግጅታችን ይህን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። ፕሮግራሙን ላይክና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አብሮነታችሁ አይልን። እንዲሁም በስደት ጉዞ ላይ ያተኮረው ዝግጅቶቻችንን ለማግኘት አፍሪክለብ ዩቲዩብ ቻናላችንን ሰብስክራይብ በማድረግ የሚቀላቀሉ። ፕሮግራሙን ወደ እናንተ ያደረስኩት እኔ ፍሬም ታጥቅ ነበርኩኝ። መልካም ቀን።